በአዳማ ከተማ እየተካሄደ ነው ስለሚባለው አፈሳ የነዋሪዎች ስጋት። ከሁለት ሳምንት በፊት ጀምሮ በኦሮሚያ የተለያዩ አካባቢዎች ወጣቶች ከመንገድ ላይ እየታፈሱ መሆናቸውን ወላጆች፣ ወጣቶችና ፖለቲከኞች በተለያዩ ማህበራዊ ሚዲያዎች ላይ እየገለጹ ይገኛሉ። ቢቢሲ ያነጋገራቸው የከተማ ነዋሪዎችም በግዳጅ የታፈሱ ወጣቶችን እንደሚያውቁና እነሱም ባለባቸው ስጋት የተነሳ ድንገት ከተያዝን በሚል ገንዘብ ይዘው እንደሚንቀሳቀሱ ተናግረዋል። ተቀማጭነቱ ካሊፎርኒያ የሆነው የአሜሪካ ሮያል ኮፊ ኩባንያ በቅርቡ አዲስ አበባ ውስጥ አዲሱን ቢሮን ከፍተዋል። ኩባንያው አዲስ አበባ ውስጥ ቢሮን የከፈተው የኢትዮጵያን ቡና ገዝቶ ወደ አሜሪካ በማስገባት ቀዳሚው የአሜሪካ ኩባንያ ለመሆን በማሰብ እንደሆነ አስታውቀዋል። የቢሮው መከፈት ኩባንያው በሀገሪቱ ተለዋዋጭ ቡና ገበያ ጋር ራሱን በቀላሉ ለማዛመድ እና ከአነስተኛ ቡና አምራች አርሶ አደሮች ጋር የቅርብ ግንኙነት ለማድረግ እንደሚያስችለውም በአሰራጫ መግለጫ ላይ ጠቅሷል። የአዲስ አበባን ቢሮ በበላይነት የሚመሩት ላለፉት አስርተ ዓመታት የኩባንያው ባልደረባ የሆኑት ኢትዮጵያዊው ኃይለ ኢየሱስ አንዱ አለም ናቸው ተብሏል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል አንዳንድ የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች የሚያራምዱት የሉዓላዊ ጎረቤት ሀገርን ግዛት የመቆጣጠር ፍላጎት ሊታሰብ ወይም ሊታለፍ የማይችል ቀይ መስመር ነው በማለት በማህበራዊ ትስስር ገጻቸው ላይ ጽፈዋል። የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች የጎረቤት ሀገርን ግዛት የመቆጣጠር አጀንዳቸውን የሚያንጸባርቁት ሲያሻቸው በወታደራዊ ኃይል በማስፈራራት ሌላ ጊዜ ደግሞ ታሪካዊ ወይም ህጋዊ የሚሏቸው ምክንያቶችን በመደርደር ነው በማለት ተችቷል። የማና አያይዘውም ይህ አይነቱ የኢትዮጵያ ፖለቲከኞችና ቡድኖች አካሄድ ከፍተኛ ፖለቲካዊ ስድብ ነው በማለት ወቅሷል። የደቡብ አፍሪካ ፖሊስ 17 ታዳጊዎችን ጨምሮ አርባአራት ህጋዊ ሰነድ የሌላቸው ኢትዮጵያውያን ስደተኞችን ጆሃንስ በር ከተማ ውስጥ ከፍቃዳቸው ውጭ ከተያዙበት ቤት መታደጉን የአገሪቱ ጋዜጦች ዘግበዋል። ባለፈው ወር በሰው አዘዋዋሪዎች አማካኝነት በአንድ ቤት ውስጥ ተደብቀው የነበሩና ህጻናትን ጨምሮ ከአሰሳ ያመለጡ 32 ኢትዮጵያውያን ስደተኞችን ፖሊስ እያፈላለገ መሆኑን ገልጾ ነበር። ፖሊስ አሁን ላይ የታደጋቸው ፍልሰተኞች ጉዳይ በመጋቢት ከተሰወሩት ጋር ይገናኝ ወይም አይገናኝ ለጊዜው አልተረጋገጠም ተብሏል። ባለፈው ጥር ወር በተመሳሳይ ፖሊስ 26 ህጋዊ ሰነድ ያልያዙ ኢትዮጵያውያን ስደተኞች እርቃናቸውን ቤት ውስጥ ተዘግቶባቸው ማግኘቱን አይዘነጋም። ከዋዜማ ነው። መንግስት ከነጋዴዎች የሚሰበስበውን ግብር ለማሳደግ በምርቶች ላይ የተመነው የመሸጫ ዋጋ የዋጋ ንረትን ማባባሱን ዋዜማ ከተለያዩ ምንጮች ካገኘችው መረጃ ሰምታለች። በአዲስ አበባ የሚገኙ ነጋዴዎች መንግስት የተመነው ዋጋ ከሸቀጦች የገበያ ዋጋ በላይ እንደሆነ ገልጸው ምርቶችን ባልሸጡበት ዋጋ ተጨማሪ እሴት ታክስና የገቢ ግብር እየከፈሉ መሆኑን ለዋዜማ ተናግረዋል። አንድ ኪሎ ቡና በ900 ብር ሸጡ እንደነበር የጠቀሰው አንዱ ነጋዴ ሆኖም አንዱን ኪሎ በ1030 ብር እንደሸጥቁ ተደርጎ የመጋቢትን ተጨማሪ ሴታክስ እንዲ ከፍል እንዲከፍል እንደተገደዱና ከዚህ ወር በኋላ በአንድ ኪሎ ቡና ላይ 130 ብር ጨምረው እየሸጡ መሆኑን ነግረውናል። መንግስት ለምርቶች በተመነው ዋጋ ሳቢያ በርካታ ነጋዴዎች ከስራ ውጭ እንደሆኑም ዋዜማ ሰምታለች። ይህንኑ ተከትሎ ክፍለ ከተሞች ንግድ ፍቃድ የመመለስ ማመልከቻን እንዳይቀበሉ መመሪያ ወርዶላቸዋል ተብሏል። በአማራ ክልል በተለያዩ ዞኖች መከላከያ ሰራዊትን በፍቃዳቸው ለመቀላቀል የተመለመሉ ወጣቶች ወደ ስልጠና ማዕከላት እየተሸኙ መሆኑን የክልሉ ቴሌቪዥን ዘግበዋል። ለስልጠና የተመለመሉ ወጣቶች ከተሸኙባቸው ዞኖች መካከል ምስራቅ ጎጃም፣ ደቡብ ጎንደርና ሰሜን ጎንደር ዞኖች ይገኙበታል ተብሏል። የአዲስ አበባ ከተማ አስተዳደር በከተማው በትራንስፖርት አገልግሎት የሚሰማሩ ብስክሌቶች ከተመረቱ ሁለት አመት ያላለፋቸው እንዲሆኑ የሚያስገድደውን አዲስ ደንብ ተግባራዊ ማድረግ ጀምረዋል። ባለፈው ጥር ወር የጸደቀው ደንብ በብስክሌት ትራንስፖርት አገልግሎት ዘርፍ ለመሰማራት የስራ ፍቃድ የሚጠይቅ አገልግሎት ሰጪ 300ና ከዚያ በላይ ብስክሌቶችን ማቅረብ እንዳለበት ይደነግጋል። የትራንስፖርት ብስክሌቶች ጂፒኤስ የተገጠመላቸው እንዲሆኑም ያዛል። አስተዳደሩ ደንቡን ተግባራዊ ማድረግ የጀመረው በከተማዋ የአሽከርካሪዎች ቁጥር መጨመሩን ያስከተለውን የትራፊክ መጨናነቅ ለማቃለል ያስችላል በሚል እምነት ነው። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ከእውቀት እናት የማይጠበቅ ተገቢ ያልሆነ ቅጣት የፈጸመች መምህርት ከስራ በማገድ በህግ ጥላ ስር እንድትውል ማድረጉን ገለጸ። ሚያዝያ 23 2017 የአዲስ አበባ ከተማ አስተዳደር ትምህርት ቢሮ በኮልፌ ቀራኒዮ ክፍለ ከተማ በሰላም በር ቅድመ አንደኛና አንደኛ ደረጃ ትምህርት ቤት የሁለተኛ ክፍል ተማሪን የቤት ስራ አልሰራሽን በማለት ተገቢ ያልሆነ ቅጣት የፈጸመች መምህርት ከስራ በማገድ በህግ ጥላ ስር እንድትውል ማድረጉን ገለጸ። ትውልድን ከመቅረጽ የነገ ሀገር ተረካቢ ዜጋን ከመፍጠርና የቀለም እናት ከመሆን ባለፈ ከእናት የማይጠበቅ ያለንበትን ዘመንና ወቅት የማይዋጅና የማይመጠን መሰል ድርጊት መፈጸም ተገቢ ያለመሆኑን የገለጸው ቢሮ ድርጊቱ እንደተፈጸመ ጥብቅ ክትትል በማድረግ ወዲያውኑ የማጣራት ስራዎች እንዲሰሩና መምህርቷ በህግ ከለላ ውስጥ እንድትሆን መደረጉን በመግለጽ ጉዳዩን በህግ አግባብ እንዲታይና ፍትህ እንዲያገኝ በትኩረት እየሰራ ይገኛል በማለት አክሎ አብራርተዋል። ጉዳቱ የደረሰባት ተማሪንም በሚመለከት ሕክምና አግኝታ በጥሩ የጤና ሁኔታ ላይ ትገኛለች ተብሏል። ትምህርት ቢሮ መሰል ችግሮች እንዳይፈጸሙና ለሌሎችም ትምህርት እንዲሆን ይህንን እርምጃ እንደወሰደ ገልጾ በህግ አግባብ የሚሰጠውን ውሳኔን ተከታትሎ በቀጣይ የሚያሳውቅ መሆኑን አብራርተዋል። በአቶ ጌታቸው የሚመራው ህወሓት ትግራይ ሊብራል ዲሞክራሲያዊ ፓርቲ የሚባል አዲስ ፓርቲ ሊያቋቁም ነው። በአቶ ጌታቸው ረዳ የሚመራው ከህወሓት የተከፈለው ቡድን አዲስ ፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑን ከአመራሮቹ መሀል አንዱ ለቢቢሲ ገለጹ። ይህ አዲስ በምዝገባ ሂደት ላይ የሚገኘው የፖለቲካ ፓርቲ በሊበራል ዲሞክራሲ ጽንሰ ሀሳብ የሚከተል መሆኑን የተናገሩት አመራሩ ትግራይ ሊበራል ዲሞክራሲያዊ ፓርቲ በመባል ለመጠራት መወሰኑን ተናግረዋል። በኢትዮጵያ ሁሉም የተሽከርካሪ ሰሌዳዎች ኢት የሚል መለያ እንዲኖራቸው ሊደረግ ነው። በኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች ኢት የሚል መለያና የኢትዮጵያ ካርታ ያለበት አዲስ የመለያ ሰሌዳ ቁጥር እንዲኖራቸው የሚያደርግ መመሪያ ጸደቀ። በትራንስፖርትና ና ሎጂስቲክ ሚኒስቴር የወጣው መመሪያ በአሁኑ ሰዓት በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠውን የተለያዩ ክልሎችና የከተማ አስተዳደሮች መለያዎችን አላካተትም። የደቡብ ሱዳን ታጣቂዎች በጋምቤላ ክልል አንድ አካባቢን መቆጣጠራቸውና የወረዳ አስተዳዳሪን ማቁሰላቸው ተገለጸ። የደቡብ ሱዳን ታጣቂዎች በጋምቤላ ክልል ላሬ ወረዳ ውስጥ የሚገኝ ቢልኩን የተባለ አካባቢን መቆጣጠራቸውንና የላሬ ወረዳ አስተዳዳሪን ማቁሰላቸውን ምንጮች ለቢቢሲ ተናግረዋል። ታጣቂዎቹ ተቆጣጥረውታል የተባለው አካባቢ ነዋሪዎች ወደ ሌላ ከተማ እንደሸሹም ተገልጿል።